እስመአ ወወልድ በመንፈስ ቅዱስ አህዱ አምላክ አማስሩ ወሰንዩ ለወርሃ ጥቅምት በዛት ለት ተስካረ በዓሉ ለመላክ ክቡር ሚካኤል ሊቀ መላእክት እስመ በዛት ለት ፈነወ እግዚአብሔር ሀበ ሳሙኤል ነቢይ አንድ አምላክ በሚሆን በወልድ በመንፈስ ቅዱስም ጥቅምት 12 በዝች ቀን የመላእክት አለቃ የከበረ መላክ የሚካኤል የበዓሉ መታሰቢያ ነው። በዝች ቀን ወደ ነቢይ ሳሙኤል እግዚአብሔር ልኮታልና የዳዊት አባት ወደሆነ ሆነ በቤተ ልሔም ወደሚኖር ወደ እሴ ቤት ይሄድ ዘንድ በቂስ ልጅ በሳውልም ፈንታ ለእስራኤል ልጆች እንዲነግስ ልጁ ዳዊትን ይቀባውም ዘንድ አዘዘው። ሳሙኤልም ወደ እሴ ቤት ሂዶ ልጆችን ሁሉንም አቅርብልኝ ብለ አቅርብልኝ በለው እሴይም ከዳዊት በቀር ሁሉንም አቀረባቸው። እርሱ በእርሻ ውስጥ በጎችን ይጠብቅ ነበርና ሳሙኤልም የመንግስት ቅባት ያለበትን ብልቃት በራሳቸው ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጣቸውም። ሳሙኤልም እሴይን ልጆችህ እነዚህ ብቻ ናቸውን አለው። እሴይም በጎችን የሚጠብቅ አንድ ትንሽ ልጅ አለ አለው። ሳሙኤልም ደግሞ እሴይን እሱ የሳይመጣ ምሳል በላምና ልከህ አስመጣው አለው። እሱም ልኮ አስመጣው። መልኩም ቀይ፣ አይኖቹም የተዋቡ አራያውም ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣቸዋልና ተነስተ ቅባው አለው። በዚያን ጊዜ ሳሙኤል የመንግስት ቅባት ያለበትን ቀንድ አምጥቶ በወንድሞቹ መካከል ቀባው። ከዚያችም ቀን ጀምሮ ለሁልጊዜ የእግዚአብሔር መንፈስ በዳዊት ላይ አደረበት። እስራኤል ልጆችም ላይ ነገሰ። ደግሞም ሁለተኛ በዚች ቀን እግዚአብሔር የመላእክት አለቃ ሚካኤልን ወደ ዳዊት ላከው። ራይት አይጎሌያድን እስኪገድለውና የእስራኤልን ልጆች እስከሚያድናቸው ረድቶ ኃይል ኃይልን ሰጠው። ስለዚህም የበዓሉን መታሰቢያ በየወሩ በ12 በየወሩ በ12 ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። እግዚአብሔር ምስጋና ይሁን። እኛንም በመላእክት አለቃ በቅዱስ ሚካኤል አማላጅነት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም ለከዘገነት ተጽባ ወፍ ምረታ ሃጣን ዘተነቁ በዘያረም ማፍ ሚካኤል ክርነኒ ወህ ቀፈኒ በክንፍ ይትከየድ በአበዲ የግዘሉ ሰዓት ጽያው ግዱፍ ወይደቅም ክብሬ ከመጽጌ ንጉፍ በዚህ ችም ቀን ከአስራ ሁለቱ ሐዋርያት የአንዱ የወንጌላዊ ማቴዎስ የረፍቱና የምስክርነቱ መታሰቢያ ነው። ይህም እንዲህ ነው። በብዙ ሀገሮች ውስጥ አሰምሮ ብዙዎች ሰዎችን እግዚአብሔርን ወደ ማወቅ ከመለሰ በኋላ ክብር ይግባውና ጌታችን ወደ ካይናት አገር እንዲሄድ አዘዘው። ተጉዞም ወደ ከተማው መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴና አገኘ። ወደ ከተማው ለመግባት እንዴት እንደሚችል ጠየቀው ወጣቱ ብላቴናም እንዲህ ብሎ መለሰለት፣ አንተ ግን ራስህን እና ጽህንህን ካልተላጨ በእጅም ዘንባባ ካልያዝክ መግባት አትችልም አለው። ይህም ነገር ለሐዋርያ ማቴዎስ አስጨንቆት ሲያዝን፣ አስቀድሞ ያነጋገረው ያ ወጣት ብላቴና ደግሞ ዳግመኛ በስሙ ጠራው። ሐዋርያውም ወዴት ታውቀኛለህ አለው። እርሱም እኔ የጌታ ኢየሱስ ክርስቶስ ነኝ፣ አሁንም እንደነገርኩህ አድርግ፣ እኔም ካንተ ጋር አለሁ፣ ካንተም አልርቅም አለው። ከዚህም በኋላ ጌታችን እንዳዘዘው አድርጎ ወደ ካይናት ሀገር በገባ ለማልክት ካህናት አለቃቸው ከሆነ ከአርሚስ ጋር ተገናኘ። ከርሱም ጋር ስለ ማልእክቶቻቸው ተነጋገረና ድንቅ ተአምራትን በማድረግ ጣዖቶቻቸውን አቃጠላቸው። እንዲሁም እንዲህም አላቸው፣ ራሳቸውን ማዳን ያልቻሉ ሌላውን እንዴት ያድናሉ? አላቸው። በዚያን ጊዜም ከአርሚስ ሚስ ጋራ ብዙዎች ሰዎች አመናውጣም ብዙ ሰዎች አምነው ተጠመቁ። ከሰማይ የማይዳውርድ ወመገባቸው የሀገሩም ንጉሥ ይህን በሰማ ጊዜ እጅግ ተቋጥቶ ከአርሚስ ጋር ሐዋርያውን ወደ ሳት ጨመረው፣ ጌታችንም አዳናቸው። ከዚህ በኋላ በሚያሰቃያቸው ነገር ሲያስብ ነው ልጁ እንደ ሞተ ነገሩት። እጅግም አዘነ። ሐዋርያ ማቴዎስም ልጅህን እንዲያስነሱት ወደ አማልክት ለምን አትለምን አለው። ንጉሱም የሞተ ማንሳት እንዴት አማልክት ይችላሉ ብሎ መለሰ። ቅዱስ ማቴዎስም ብታምንስ የእኛ አምላክ ልጅህን ማስነሳት ይችላል አለው። ንጉሱም ልጄ ከተነሳ ያምናለሁ አለ። በዚያን ጊዜም ሐዋርያው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየና የንጉሱ ልጅ ከሞት አስነሳው። ንጉሱም ክብር ይግባውና በጌታችን አመነ፣ የሀገር ሰዎች ሁሉም አመኑ። የጸቀናች ሃይማኖትንም አስተምሮ የክርስትና ጥምቀትን አጠመቃቸው፣ ካህናቱንም ሾመላቸው። ከዚህ በኋላ ወደ ሌሎች አገሮች ሂዶ ወንጀልን አስተማረ። ከዚያ ከዚህ አስቀድሞ ወደ በደመና ነጥቆ ብሔረ ብፁዓን ከዚያ ከዚያ ከዚያ አስቀድሞ በደመና ተነጥቆ ብሔረ ብፁዓን ገብቷል። ክብር ይግባውና ጌታችን ኢየሱስ ክርስቶስን ሁልጊዜ በየበዓላቸው ወደ እነርሱ ሲመጣ አየው። ከእርሱም ጋር መቶ አርባ ሺህ ህፃናት አሉ። መላይክትም ሁሉ በዙሪያው ቆመው ያመሰግኑታል። ብሔረ ብፁዓን ስለሚኖሩ ወገኖችም ድንቅ ስለሆነ ስራቸው ሁሉ ከሐዋርያው በኋላ ወደ እርሳቸው የገባ የዞሲማስ ቀሲስ ምስክር ሆነ። ከዚህ በኋላ የሐዋርያው የተጋድለውና የምስክርነቱ ፍጻሜ ሲቀርብ ወደ አንዲት ከተማ ገብተው አስተማረ። ብዙዎችንም አሳመነ። አገር ገዥም ይህዞ ጨመረው የተጨመረው በዚያም አንድ እጅግ የሚያዝን እስረኛ አይቶ ስለ ሐዘኑ ጠየቀው። እርሱም ብዙ የሆነ የጌታው ገንዘብ ከባህር እንደሰጠመበት ነገረው። ሐዋርያ ማቴዎስም ወደ ገሌ ባህር ዳርቻ ሂድ፣ ወርቅን የተመላከረጤትንም ታገኛለ፣ ያንንም ወርቅ ወስደ ለጌታ ስጣ ለው። ስለዚህም ድንቅ ተአምር ብዙዎች ክብር ግባውእና በጌታችን አመኑ። መኮንኑ በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስንም ራሱን እንዲቆርጡ ስጋውንም ለሰማይ ውፎች እንዲጥሉ አዘዘ። ከከተማው ማውጥተው ቆረጡት። ምእመናንም በስውር መጥተው ወስደው በመልካም ቦታ አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ሐዋርያ በማቴዎስ ጸሎት ይማረ፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለማቴዎስ በደመና ሰማይ ዘተመጥቀ ህሩያነ ህሩያነ ይራይ ዘብሔረ ብፁዓን ደቂቀ ወለብእሲ ሙቆ በውስተ እዳ ዘወድቀ ያሰስልም ላይ ለነፍሱ ምንዳቤ ወጻይቀ በስልጣነ ቃሉ አዘዘ ማይመቀ ከሚያውጽል ወቱ ዘተሰጥመ ወርቀ በዚችም ቀን ንጹሕ ድንግል የጠባይን ፍላጎት ድል የነሳ አባት ለአባቶች ሊቃነ ጳጳሳት 12ኛ የሆነ የእስክንድሪያ ሊቃ ጳጳስ አባት ዲሜጥሮስ አረፈ። ይህም አባት አስቀድሞ መጻሕፍትን ያልተማረ ሕዝባዊ ገበሬ ነው፤ በወላጆቹ የወይን አትክልት ቦታዎች ውስጥ የሚሰራ ሆነ። ከታናሽነቱም ሚስት አጋብተውት ከእርሷ ጋር 48 ዓመት ኖረ። ድንግልናቸውንም በንጽህና የጠበቁ ናቸው። ከሚስቱም ጋር እስከ 48 ዓመታት በአንድ አልጋ እየኖሩ በግብር አይተዋወቁም ነበር። የተሰወረውን ከሚያውቅ ከእግዚአብሔር በቀር ይህን ሁሉ የሚያውቅባቸውም አልነበረም። ከእርሱ በፊት የነበረ ሊቀ ጳጳሳት ቅዱስ ዮልያኖስ እረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት፣ ከእርሱ በኋላ ሊቀ ጳጳሳት የሚሆነውን በምልክት ይገለጠለት እንዲህም አለው፣ ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ። ከአንተ በኋላ ሊቀ ጳጳሳት የሚሆን እርሱ ነውና ያዘው፣ አትተወው አለው። በዚያችም ቀን ዲሜጥሮስ ወደ አትክልቱ ቦታ ገባ። ያለ ጊዜው ያፈራ የወይን ዘለላ አገኘ። ያንንም የወይን ዘለላ በረከት ሊቀበልበት ወደ ሊቀ ጳጳሳት አባ ዮሊዮስ ይዞት ሄደ። በዚያን ጊዜ አባ ዮሊዮስ ዲሜጥሮስን በእጁ ይዞ ለሕዝቡ ሁሉና ለኤጲስቆጶሳቱ አሳልፎ ሰጠው። ከኔ በኋላ ሊቀ ጳጳሳት የሚሆናቸው የሚሆናችው ይህ ነው። ስለ እርሱ ከእግዚአብሔር የተላከ መልአክ ነግሮኛልና ይዛችሁ ሹሙት አላቸው ከዚህም በኋላ አባ ዮሊዎስ ባረፈ ጊዜ የጸሎቱን ስርዓት ፈጽመው ለሊቀጳጳስ እና ሾሙት። ያን ጊዜ መንፈስ ቅዱስ መላበት የቤተ ክርስቲያን የሆኑ የብሉያት የአዲሳት ያዲሳት መጻሕፍትን አንድሞ ተረጎማቸው። ብዙዎች ምስጥራትንም ብዙዎች ምስጥራትም ተገለጡለት። ከዚህ በኋላ በኃይራ ሐሳብ የተባለውን የዘመን መቁጠሪያ ሰራ። ከእርሱ በፊት የነበሩ የክርስቲያን ወገኖች የመድኃኒታችን የጥምቀቱን በዓል ጥር አስራ አንድ ቀን አክብረው በማግስቱ የከበረች አርባ ጾምን ጀምረው እስከ የካቲት 2 እስከ የካቲት 22 ቀን ድረስ ይጾማሉ። ከዚያም በኋላ መጋቢት 22 ቀን የሆሳይናን በዓል አክብረው በማግስቱ የህማማትን ሰሞን ጾም ጀምረው ይጾማሉ። ከሐዋርያትም ዘመን ጀምሮ እስከ እርሱ ዘመን እንዲህ እያደረጉ ኖሮ እርሱም እንዲህ ሰራ። የከበረች ጌታችን ጾም መግቢያዋ ከሰኞ ቀን እንዳይፋለስ ፍጻሜውን በአርብ ቀን ከዚህም የሆሳዕናን በዓል አያይዞ ሰራ። በሚቀጥለውም ሰኞ ቀን የህማማት ጾም ተጀምሮ እንዲጾም፣ የስቅለቱን በዓል ከአርብ ቀን እንዳይፋለስ፣ የከበረች የትንሳኤውና የጰራቅሊጦስን በዓል ከእሁድ ቀን፣ የእርገቱን በዓል ከሐሙስ እንዳይፋለስ፣ እንዲሁም አዘጋጅቶ ለኢየሩሳሌም ሀገር፣ ለሮሜ ሀገር፣ ለኤፌሶንና ለአንጾኪያ ሀገር ሊቃነ ጳጳሳት ለእያንዳንዳቸውም ላከላቸው። እነርሱም በደስታ ተቀብለው ሰሩበት። እስከዚችም ቀን ጸንቶ ኖረ። በቁርባን ቅዳሴ ጊዜም ዘወትር ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያየው ሆነ። የሕዝቡ ኃጢአታቸው በፊቱ ግልጥ ሆነል። ስለዚህም የማይገባቸውን ሥጋውንና ደሙን ከመቀበል ይመልሳቸዋል። እንዲህም ይላቸዋል፣ ሂዱ ንስሐ ግቡ፣ ከዚያም በኋላ መጥታችሁ ሥጋውን ደሙን ተቀበሉም ይላቸዋል። ስለዚህም ነገር ብዙ ህዝቦች ኃጢአት ከመስራት የሚጠበቁ ሆኑ። ልባቸው የደነደነ ሌሎች ግን ጠሉት። እርስ በርሳቸውም እንዲህ ተባባሉ። ይህ ሰው ሚስት አግብቶ ሚስቱም ከእርሱ ጋር ትኖራለች። ሳይገባውም በወንጌላዊ ማርቆስ ወንበር ተቀመጠ። ከንጹህ ድንግል በቀር አይሾምበትም ነበር እና እኛንም ኃጢአተኞች ናችሁ ብሎ ይገስጸናል። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ፣ ዲሜጥሮስ ወይ ራስን ብቻ ማዳንን አትሻ ወገኖችህም ይጠፉ ዘንድ አትተው። ነፍሱን ስለ መንጋዎቹ አሳልፎ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችን በቅዱስ ወንጌል የተናገረውን አስብ አለው። ዲሜጥሮስም መላኩን፣ ጌታዬ የምትለኝ ምንድነው አለው። መላኩም በአንተና በሚስት መካከል ተሰውሮ ያለውን ሚስጥር ለወገኖች ግለጥ አለው። ከዚህ በኋላ ህዝቡን አሰባሰባቸው። ሊቀ ዲያቆኑንም ወጥተው ወደ ቤታቸው እንዳይገቡ ህዝቡን ንገራቸው አለው። ራሱም ቅዳሴ ራሱም ቅዳሴውን ቀደሰ። ሁለተኛም እንጨ እንጨቶችን ሰብስበው እሳትን እንዲያነዱ አዘዛቸው። እንዳዘዛቸውም አደረጉ። ያን ጊዜም ይህ አባት ተነስቶ ከሚነደው እሳት መካከል ገብቶ ለረጅም ጊዜ ቆሞ ጸለየ። ከእሳቱን ፍህም አንስቶ በሚከናነብበት በቃጸላ አደረገ። ሚስቱንም ጠርቶ መጎናጸፊ ያሽን ዘርጊ አላት። ከዚያም የእሳቱን ፍህም ጨመረ። በእሳቱ መካከል በአንድነት እየጸለዩ ቆሙ። ህዝቡም እጅግ አደነቁ። ከዚህ በኋላ ከአይናቱና ህዝቡ እንዲህ ብለው ለመኑት። አባታችን ወይ ይህን የሰራ የሰራኸውን ስራ ስራ ታስረዳን ዘንድ ከቅድስና እንሻለን አሉት። እርሱም ይህን ስራ የሰራሁት ከንቱ ውዳሴን ሽች አይደለም፣ ከናንተ እኔን ያምታችሁ፣ ስለኔ እንዳትጎዱ እንድትድኑ፣ ከዚች ሴት ጋራ በመካከላችን ተሰውሮ ያለውን ሚስጥር እገልጥላችሁ ዘንድ የእግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። እርሷ የአባቴ የወንድሙ ልጅ ናት። በህፃንነቷም አባቷ ሞተ። በአባቴም ቤት ከኔ ጋር አደገች። አካለ መጠንም ባደረስን ጊዜ አባቴ እርሷን አጋባኝ። ወደ ጫጉላ ቤትም በገባን ጊዜ እኔ እህት ስሆን ለአንተ እንዴት ታጋቡኝ አለችኝ። እኔም የምትፈቅጅ ከሆነ ድንግልናችንን ጠብቀን በአንድነት እንኑር፣ ይህንንም በመካከላችን ያለውን ሚስጥር የሚያውቅ አይኑር አልኳት። በዚህም ተስማምተን በአንድ ቤት ውስጥ በአንድ አልጋ ላይ እየተኛን አንድ መጎናጸፊያም እየተጎናጸፍን 48 አመታት ያህል ኖርን። ይሄን ስራችንንም ያለ እግዚአብሔር የሚያውቅ የለም። እኔም እርሷ ሴት እንደሆነች አላውቃትም። እርሷም እኔ ወንድ እንደሆንኳ አታውቅም። በየሌሊቱም ሁሉ በነስር አምሳል ወደ መኝታችን እየገባ ክንፎችን አልብሶ ያድራል። ሲነጋም ከኛ ይሰወራል። በየከ እንደሆንኳ አታውቅም። በየሌሊቱም ሁሉ የእግዚአብሔር መልአክ በነስር አምሳል ወደ መኝታችን እየገባ ክንፎቹን አልብሶ አልብሶን ያድራ ሲነጋም ከኛ ይሰወራል አላቸው። በዚያን ጊዜ በደላቸውን በደላቸው ይቅር ይላቸው ዘንድ ከግሩ ስር ወድቀው ለመኑት። እርሱም ይቅር አላቸው አጽናናቸውም። ይህንንም ድንቅ ስራ ያዩ ሁሉ ምስጉን እግዚአብሔርን አመሰገኑት። በዚህ አባት ዘመንም ስማቸው ቀሌሚንጦስ አርጌንስ የሚባሉ ሌሎችም መናፍቃን ሰዎች ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖት የፈጠራ መጽሐፍን ጻፉ። እርሱም አውግዞ ከመመናን ለያቸው። እርሱም ይሁል ጊዜ ያለ እረፍት ከጠዋት እስከ ማታ ምእመናንን የሚያስተምራቸው ሆነ። ሸምግሎ በደከመም ጊዜ በአልጋ ላይ ያስቀምጠው ተሸክሞ ወደ ቤተ ክርስቲያን ያደርሱታል። እስከ ማታ ድረስም ያስተምራቸዋል። ሰዎችም ሁሉ ትምህርቱን ይሰሙ ዘንድ ይጨነቃል ይጨናነቃሉ። መላ የሕይወቱ ዘመንም መቶ ሰባት ዓመት ነው። በሰላም በፍቅር፣ በሰላም በፍቅር በአንድነት አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለም አሜን። ሰላም ለሚድም ወስ ሀጋጊ አጽዋም እምስት የወሰራየ መብል በጰንጠ ኮስቴ ሚ ኮነ ላይሌው መንፈስ ቅዱስ ከሳቴ እፎ የተከሰት ወየተረክብ በአይት ሀሳበ ዘመን ዘስሙ አበቅቴ በዚህችም ቀን የጻድቃን የጴጥሮስና የተወራራሽ ጳውሎስ፣ የዲዮናሴዎስ፣ የያይቆብ፣ የአውጥፋ፣ የቴዎድሮስና የሚናስ መታሰበቸው ነው።